ቤናዚር ቡቶ ቦን ጁን 21 ቤናዚር ቡቶ ሴቶች በመብት ደረጃ በይበልጥ መብታቸውን በማታከብረው ፓኪስታን የመጀመሪያዋ ሴት ጠቅላይ ሚኒስትር መሆን የቻለች ናት። የወለዷት አባቷ በፓኪስታን ታሪክ የመጀመሪያ ጠቅላይ ሚኒስትር ናቸው፣ በምርጫ ያሸነፉ ይባልላቸዋል። በፓኪስታን ዲሞክራሲ በሱ በራች የሚባልላቸውም ሰው ነበሩ። ነገር ግን በፖለቲካ የሚቀናቀንህን ሰው እንዲሞት አድርገሃልና ሞት በስቅላት ይገባሃል ብለው ፈረዱበት። ልጃቸው ቤናዚር ቡርቶ የተዋጣላት ተማሪ መሆኗ ሲወሳ በአሜሪካን አገር ትምህርቷን የተከታተለች ምሩቅ ነበረች። ትምህርት አልበቃት ያላት ቤናዚር ወደ እንግሊዝ አምርታ አለ በተባለው የኦክስፎርድ ዩኒቨርሲቲ ኢንተርናሽናል ሎ ኤንድ ዲፕሎማሲን በማስተርስ ትምህርት በመማር አጠናቀቀች። ወደ አገሯ ስትመለስ ግን ነገሮች እንዳሰበችው አልጠበቃትም። እስር ቤት መቀረመት እንጂ እሷ የቁም እስረኛ ተደርጋ የአባቷ መንግሥት የገለበጠው የሀገሪቱ መሪ አባቷ ላይ በቁም ከታሰረች ከአንድ ዓመት በኋላ በሞት ቀጣቸው። በምትኖርበት አገሯ ወንድሟ በሚኖርበት ቤቱ ሳለ ተገደለ። አሁን ስደት ይሻለኛል የሚል ምርጫን በመምረጥ በእንግሊዝ አገር ሆና ፖለቲካ ላይ ከፍተኛ ተሳትፎን ማድረጉን ተያያዘች። በአገሯ ተቀባይነትን በከፍተኛ ሁኔታ ማግኘት ቻለች። የአባቷ በነበረው ፓርቲ ውስጥም ተቀባይነቷ በማየሉ የቀድሞውን የአባቷን የፓርቲ መሪነት ስፍራን አገኘች። እሷ ትግሏን በምታደርግበት ወቅት በየመንደሩና በየአደባባዩ ቅስቀሳዋን ተያይዘዋለች። ይሁንና የምትታገለውን የሀገሪቱን አምባገነንና የአባቷን ገዳይ የሆኑት በአውሮፕላን መከስከስ አደጋ ሕይወታቸው ያልፋል። ሕይወታቸው የማለፉ ምስጢር ግን አሁን ድረስ እንደታፈነ ይገኛል። ዚያ ሁላቅ ስለሞቱ ከመጫት ቤት ተነስታ የሀገሪቱ ጠቅላይ ሚኒስትር ተደርጋ ተመረጠች። በ1990 ሁሉ ነገር ቀላል አልሆንላትም። አመፆች እሷን በመቃወም በረከቱ። ምክንያቱ ደግሞ ሙስና በመንግሥትሽ ተበራክቷል፣ በየአካባቢው የተነሱትን የጎሳ ጦርነቶች መቋጫ አላበጀሽላቸውም በሚል ነበር። ይህ ዓመፅ በአየሎ ግን ስልጣኗን እስከ መንጠቅ ሲደርስ፣ ይሁንና ሴትይቱ የዋዛ አልነበረችምና ከሁለት ዓመት በኋላ መንበሯን ማስመለስ ቻለች። ወደ ሥልጣን ስትመጣ እንዲህ አለች። በቀል አልጠብቅም። በቀል ይፈጽማሉ ካላችሁ ተሳስታችኋል። ዓለም ላይ በርካታ ፍትሕን የረገጡ ቶርች እያደረጉ ሕዝቦቻቸውን የሚያሰቃዩና የሚገዙ ዲክታተሮች አሉ። ይሁንና እነሱ ያደረጉትን አናደርግም። ምክንያቱም ለነሱ ትልቁ በቀል ዲሞክራሲ ነው ስትል በአዳራሹ በጭብጨባ ንግግሯን አደመቁላት። ይህም ወንበሯ ላይ ዘለግ ላለ ጊዜ አላስቀመጣትም። በሥልጣንሽ ዝምድናና ወዳጅነት ስለ በረከተ በይ ከሥልጣንሽ ውረጂ ብለው ፕሬዚደንት ፉሩቅ ላጋሃሪ ሥልጣኗን በ1996 ተረከቧት። ቡቶም ውላ ሳታድር ስደትን መረጠች። ባላለችበት ክስ ይገባታል ተብላ ክስ ቀረበባት። በክስም ጥፋተኛ ተብላ ቢፈረድባትም ትግሏን በስደት ሆና ቀጥላለች። ይሁንና ከስምንት ዓመት በኋላ ፕሬዝደንቱ ላይ መፈንቅለ መንግሥት ተካሄደ። መፈንቅለ መንግሥቱን የመሩት የጦር አዛዥ አንቺ ክስ አይገባሽም ክስሽም ከአሁን በኋላ ተነስቷል ተብሎ ተነገራት። ያኔ ጓዟን ወደ አገሯ አደረገች። በመጀመሪያው ቀን ሀገሯ ስትደርስ በርካታ ሕዝብ አደባባይ ወጥቶ ቢቀበላትም የሆነው ግን አስደንጋጭ ነው። ሊገሏት ያሹ አንድ መቶ አርባ ሰዎች በላይ ገደሉ። እሷ ግን በህይወት ተረፈች። የጠቅላይ ሚኒስትር ስፍራን ለሶስተኛ ጊዜ ለማረጋገጥ በሚደረግ የምርጫ ፍልሚያ ቆፍጠን ያለ ንግግር አድርጋ ደጋፊዎቿን “አገራችንን እንታደጋት፣ አገራችን አደጋ ላይ ወድቃለች” ባለችበት መንበር ብዙም ሳትጓዝ ሞቷን የደገሱላት አንድ የአስራ ስድስት አመት ታዳጊ ነፍሷን እንዲያጠፋ ዶልተው ላኩት። እሷም ንግግሯን ጨርሳ በመኪናዋ ላይ ደጋፊዎቿን ተሰናብታ ልትጓዝ ከመኪናዋ አናት ብቅ ብላ እጆቿን ታወላውላለች። ትንሹ ቢላል ሽጉጡን አውጥቶ ተኮሰባት። እሱም በታጠቀው ቦምብ ራሱን አጠፋ። በአካባቢዋ ያሉ ደጋፊዎቿም በቦምቡ ሰለባ ሆኑ። በርካቶች ሲቆስሉ 28 ሰዎች እዛው ሞቱ። ቤተሰቦቿ ታማችሁ በሽታ አዳክሟችሁ እድሜ የተጫጭኗቸው ለሞት አልበቁም። ሁለቱ ወንድሞቿን ጨምሮ አባቷን የተነጠቀችው በሰው እጅ ነው። እሷም የእነሱ ዕጣ ፈንታ ይድረስሽ ተብሎ የተፈረደባት ይመስል በሰው እጅ ነፍሷ ተነጠቀ። ፓኪስታን ያለመረጋጋት ዘነበባት። ገዳይዋ እኔ ነኝ የሚል አልተገኘም። አሁን ድረስ ነፍሷን የነጠቃት ከወጣቱ ልጅ ጀርባ ያሉ ሰዎች እነማን እንደሆኑ አንዳች ነገር አልታወቀም። ታሊባን እኔ ነኝ ያስገደልኳት ቢልም የተረጋገጠ ነገር አልተገኘም። በፓኪስታን ለሚኖሩ ሴቶች ግን እሷ ሞታ እነሱ እንዲያበሩ ከአፈሩ ገብታለች ቤናዚር ፑቶ። የተወደዳችው የቻናላችን ወዳጆች በሌላ ዝግጅት ሳምንት በዚህ ሰዓት እስክንገናኝ ላይክ፣ ሼር፣ ኮመንት፣ ፎሎ፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ቸር እንገናኝ በማለት ተመኘን።